ባሳለፍነው ሳምንት እንግዲህ ጃኒ ገብሩን የድሬዳዋ ከተማ አስተዳደር ከአዲስ አበባ ወስዶ አስሯት እንደነበረ ይታወቃል። ለቀጣይ ሳምንትም እንግዲህ ተለዋጭ ቀጠሮን በመስጠት ጉዳዩ በዛ ሳምንት እንደሚታይ ነበረ ሲያስተዋውቅ የነበረው። ይሁንና ግን በይቅርታ መልክ በዛሬው ቀን ከእስር ልትፈታ ችላለች ማለት ነው። ጃኒ በቪዲዮ መልእክቷም እንግዲህ እንዳስተላለፈችው ከሆነ የድሬዳዋ ሰዎችን አመስግናለች። በእስር ቤት በነበረችበት ወቅት ያመጡላትን ሺቲ በአመት እንኳን ለብሳ እንደማጨርሰው በጣም በርካታ እንደሆነም ነው የገለጸችው። ጃኒ በመቀጠልም እንግዲህ ልታስሉኝ ሳይሆን ፍቅር እንድታሳዩኝ ነው ያመጣችሁኝ በማለት ነው የተናገረችው። ወዳችኋለሁ፣ አከብራችኋለሁ በማለት ለድሬ ከተማ ነዋሪዎች ያላትን ክብርና ፍቅር ገልጻለች ማለት ነው። እንግዲህ ቪዲዮም ተቀርጿል። ይሄ ቪዲዮ እንግዲህ ምንድን ነው የሚለው የይቅርታ ቪዲዮ ነው። ለድሬ ከተማ አስተዳደርም እየቀረበ ነው። ይህም ቪዲዮ እንግዲህ በድሬ ከተማ አስተዳደር ተቀባይነት በማግኘቱ በምሕረት ከእስር ልትፈታ ችላለች ማለት ነው። ከዓለማችን ህዝብ አርባ በመቶ የሚሆነው እንግዲህ በዚህ በማህበራዊ ሚዲያ ላይ ተጥዶ እንደሚውል እንግዲህ ጥናቶች ያስረዳሉ። አንድ ሰው በቀን ቢያንስ ሁለት ሰዓት ያህል ማህበራዊ ድረ አምባዎችን እንደሚጠቀም ይነገራል። ላይክ በማድረግ በማጋራት እንዲሁም ትዊት በማድረግ እንግዲህ ቀኑን ሙሉ በተለይ በሀገራችን ሲጠቀሙ የሚውሉ ሰዎች አሉ። አንድ ጥናት እንደሚጠቁመው ከሆነ ስናፕቻት የተሰኘው ድር አምባ ግማሽ ሚሊዮን ፎቶዎች በአንድ ደቂቃ ውስጥ ብቻ እንደሚሽከረከሩበት ይገልጻል። ማለት ነው እንግዲህ ይሄ ምን ያህል ጊዜያችንን በማህበራዊ ሚዲያ ላይ እያጠፋን እንደሆነ፣ ብዙ ሰዎች በእርግጥ ገንዘብ ይሰሩበታል። ይሁንና ግን ደግሞ መጠንቀቅ ያለብን ማለት ያለብን ነገሮችን ማለት እንዳለብን ነው እየተነገረ የሚገኘው። በተለይ እንግዲህ አሁን ላይ በሀገራችን ህጉ ትንሽ ከረር እያለ የሚኒስትሪ ሚዲያዎች ጭምር እንግዲህ ከቴሌቪዥን ይልቅ በሶሻል ሚዲያ ላይ እየመጡ መሆኑ ይታወቃል እና ይሄ ደግሞ እንግዲህ የሁሉንም ትኩረት እያገኘ ይገኛል። የሁሉንም እይታ እየሳበ ይገኛልና ብዙ ሰዎች ባለስልጣናት፣ ትላልቅ ሰዎች በዚሁ በሶሻል ሚዲያ ላይ በተለይ በቲክታክ ላይ እንግዲህ አሁን እየታዩ መገኘታቸው ሁላችንም እንግዲህ በትልልቅ ሰዎች ቤት የምንናገረው ነገር እያወራን እንዳለ መታወቅ አለበት ማለት ነው። በባለስልጣናት ፊት እያወራን እንዳለ መታወቅ አለበት ማለት ነው። እና የምናገራቸው ነገሮች ጥንቃቄ ሊደረግባቸው ይገባል ማለት ነው። በዓለም አቀፍ ደረጃ እንግዲህ ሶሻል ሚዲያ ታሪክ የቅርብ ጊዜ ቢሆንም በፖለቲካው እንደዚሁም በማህበራዊ ዘርፍ ግን ተጽዕኖ ፈጣሪ ለመሆን ብዙ ጊዜ አልፈጀበትም። በተደጋጋሚም በሀገራችን በገጠሙት የፀጥታ መደፍረሶች ውስጥም ሶሻል ሚዲያ አስተዋጽኦ ቀላል አልነበረም። አሁን አሁን እንግዲህ እንደ ማህበረሰብ አሳሳቢ የሆነ የመጣው ግን የወጣቶች በሶሻል ሚዲያ ላይ ለህይወታቸው፣ ለትምህርታቸው የሚጠቀማቸውን ይዘቶች በመተው ቧልተና አላስፈላጊ ከማህበረሰቡ እምነትና ባህል ያፈነገጡ ድርጊቶች ተከታታይ ሆኗል ማለት ነው። በዚህም ምክንያት እንደዚህ አይነት ይዘቶች ወይም ኮንቴንት ተፈላጊ መሆናቸውን የተረዱ አንዳንዶች በዚህ ድርጊታቸው ታዋቂ ለመሆን ክቡር የሆነውን መቃብር ስፍራ ላይ እስከ መጨፈርና አልባሌ ድርጊቶችን ከዚህ በፊት ሲያደርጉ ተመልክተናል። ለዚህ አይነት ችግር እንግዲህ መንስኤው ምንድን ነው ብለን ካልን አንደኛ ወጣቱ በሶሻል ሚዲያ የሚፈልገው ይዘት ከቀልድና ከቧልት የዘለለ ለእውቀት ለቁም ነገር የተሰሩትን ይዘቶች የመመልከት ፍላጎቱ አነስተኛ በመሆኑ ወደ ቧልት መሳባቸው ነው ማለት ነው። መፍትሄው እንግዲህ ለወጣቶች እንዲህ አይነት ሀሳቦችን በማካፈል ሶሻል ሚዲያውን እንዴት ለራሳችንም ከእኛም አልፈን ለሌሎች የምናግዝበትን መንገድ መጠቆም እንዲሁም በሶሻል ሚዲያ በጥሩ ምግባር የሚታወቁ ይዘት ፈጣሪዎችን ለወጣቱ አርአያ እንዲሆኑ በየጊዜው ወደ ወጣቱ ማውጣት ያስፈልጋል ማለት ነው። በአጠቃላይ የሀገራችን የሶሻል ሚዲያ አጠቃቀም ወደ መስመሩ ካልገባ ወደፊት የሚያመጣው አደጋ ቀላል አይደለም። ወጣቶች በሶሻል ሚዲያ አጠቃቀማቸው ራሳቸውን በእውቀት የሚገነቡበት ለራሳቸውም ለወገናቸውም የሚጠቀሙበት እንዲሆን የሁላችንም ስራ ያስፈልጋል ማለት ነው። እንግዲህ ቀደም ብዬ እንዳልኳችሁ አንዳንድ ለቢዝነስ የሚሰሩበት ወጣቶች አሉ። በእርግጥ ግን ይሁን እና አንድ ችግር አለ። እዚህ እኛ ሀገር ላይ በትክክል ገንዘብ እንደሚሰራ አንናገርም። ቀጥታ ስርጭት ላይ በተለይ ቲክቶክ እንግዲህ ከፍተኛ የሆነ ገንዘብን እየከፈለ ይገኛል። ዘጠኝ ስምንት ገንዘብ መስሪያ መንገዶች እንዳሉት ይነገራል እና ይሄንን አውቆ ለገንዘብ መልካም በሆነ ነገር ቢጠቀምበት ቁጭ ብሎ ሰው ላይቭ ላይ ጊዜውን ከማቃጠል ይልቅ ገንዘብ መስራት እንዳለበት ቢረዳ ወጣቱ መልካም ይሆናል ብለን እናስባለን። ከዛ ውጭ የትኛውም የመንግስት ባለስልጣናት ጭምር በስማቸው ሳይሆን እንግዲህ በሌላ እየከፈቱ እንደሚከታተሉም ማወቅ አለባቸው። ገንዘብም የሚሰሩ እንዳሉ ሁላ ሰላዮች ጭምርም እንዳሉ እንግዲህ በዚህ በሶሻል ሚዲያ ላይ መታወቅ አለበት እና ራሳችሁን ላልባሌ እስር ላልባሌ እንግልት እንዳትዳርጉ መጠንቀቅ አለባችሁ ለማለት እንወዳለን። አሁን አሁን በማህበራዊ መገናኛ ዘዴዎች መስፋፋት ጋር የስድቡ እንግዲህ የመሳደቢያ ዘዴና አይነቱም የበዛ ይመስላል። ስድብ ጥግብ ማለት እንግዲህ ከተፈለገ የትም መሄድ አይጠበቅም። እዚሁ ማህበራዊ መገናኛ ዘዴዎች ላይ አነጋጋሪ ነገር ጻፉ ወይም አንዱ ጽሁፍ ላይ የሆነ አስተያየት ሰጡ በመባል እዚሁ የማህበራዊ መገናኛ ዘዴዎች ላይ በደንብ ሊገኝ ይችላል ማለት ነው። አንዳንዶች ባገኙት አጋጣሚ ሁሉ በስድብ አንደኛ ይሆናሉ። ይሄ ነገር በባህልም በሃይማኖትም በሕግም ክልክልነቱ የቀረ እስኪመስል ድረስ እንግዲህ ስድብ እየተለመደ መጥተዋል ማለት ነው። በወንጀል ሕጋችን በአንቀጽ 615 ስር ስድብና ማዋረድ በክብር ላይ ከሚፈጸሙ ወንጀሎች መሀል አንዱ ሆኖ ተደንግጓል። ማንም ሰው ተበዳዩን በቀጥታ በመናገር በአሽሙር ስድብ ክብሩን ከነካ በምልክት ወይም በሌላ በማናቸውም ሁኔታ ካዋረደና ተበዳዩ ክስ ካቀረበበት በወንጀል ይቀጣል። ቅጣቱም ከሶስት ወር የማይበልጥ እስራት ወይም እስከ ሶስት መቶ ብር የሚደርስ የገንዘብ ቅጣት ያስቀጣል ማለት ነው። እንግዲህ በስድብ ተከሳችሁ ጉዳዩ እየታየ እያለ ያለ አግባብ ነው የተሳደብኩት ምን ነው ያን ቀን ምላሴን በቆረጠው በሚል ስሜት መጸጸታችሁን ከገለጻችሁ ፍርድ ቤቱ ቅጣቱን ሊያቀልላችሁ ይችላል። ሳዳቢው ከሳሹን በሽማግሌ ይቅርታ ጠይቆ አፉ ብያሃለው ካለውም በእርቅ ክሱ እንዲቋረጥ ማድረግ ይቻላል ማለት ነው። ስድቡ ቀላል ነው የሚባል ስድብ ወይም ማዋረድ ከሆነ ነገሩ ለተሳዳቢው ለራሱም ካልገባው፣ ስድቡ ካልተሰራጨ፣ ወይም ከሰዳቢና ከተሰዳቢ ውጭ ሌላ ሰው ካልተረዳው ቅጣቱም እንደ ስድቡና እንዳስተዳደቡ ቀላል ሊሆን ይችላል ማለት ነው። ይህ አይነቱ ስድብ በወንጀል ሕጋችን አንቀጽ 844 ስር የደንብ መተላለፍ ጥፋት በመሆኑ እስከ መቶ ብር የገንዘብ ቅጣት ወይም በስምንት ቀን የማረፊያ ቤት ስር ሊያስቀጣ ይችላል። ተሳዳቢው የተሳደበው ግዴታውን በማከናወን ላይ ያለን የመንግስት ሰራተኛን ከሆነ ወይም ከመንግስት ስራው ወይንም ተግባሩ ጋር በተያያዘ መንገድ አስቦበት ከሆነ በአንፃራዊነት ቅጣቱ ከባድ ነው። ቅጣቱን ከስድስት ወር የማይበልጥ እስርና ከአንድ ሺህ ብር የማይበልጥ መቀጮ ሊሆን ይችላል ማለት ነው። እንግዲህ ቀደም ሲል ቀለል ባለው ቅጣት በአፉ ወይንም ይቅር በመባል እንደተፈታች ልንረዳ እንችላለን ማለት ነው። ጃኒን እንኳን ደስ ያለሽ እንኳን ለቤትሽ በቃሽ ለማለት እንወዳለን። መልካም ቆይታ ነው። በጣም በማመሰግናት ልታሰብ ሳይሆን ፍቅር እንድታሳይ ያመጣች እና ወዳጅ ወላጅ ወላጅ በጣም በጣም ይቅርታ ያን ያለውና ድሬ ማለት ይቺ ናት። ድሬ ማለት ይቺ ናት።